መሶብ የአንድ ማዕከል አገልግሎት በኢትዮጵያ ዲጂታል ኢኮኖሚ ሽግግር ትልቅ እርምጃ መሆኑን ሚኒስትሮች ተናገሩ። ሚኒስትሮቹ ማዕከሉ የመንግስት አገልግሎትን በከፍተኛ ሁኔታ የሚያቀላጥፍ መሆኑን አንስተዋል። ኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንዳሉት መሶብ የአንድ ማዕከል አገልግሎትን በማደራጀት ወደ ስራ መገባቱ በሀገሪቱ የታለመውን ለውጥ ለማምጣት ወሳኝ ነው። አጠቃላይ የሰርቪስ ደሊቨሪው በጣም ብዙ ሮሮ የሚሰማበት ነው። ኋላቅር የሆነ የሰርቪስ ደሊቨሪ ነው የነበረን፣ ማኑዋል ነው አሁን እሱን ወደ ፉሊ ወደ ዲጂታል በማስገባት የተቀላጠፈ የአገልግሎት አሰጣጥ ሂደት እውን እንዲሆን አድርጓል። ይህ ብቻ ሳይሆን አገልግሎቶቹ እርስ በርስ ተናባቢ ናቸው ወይም ኢንተሮፐራቢሊቲ የምንለውን ያሰፈነ ማዕከል ነው። ከብዙ አንጻር፣ ከጊዜም አንጻር፣ ከጉልበትም አንጻር፣ አጠቃላይ ከሀብትም አንጻር ብዙ ጉዳይ ይቆጥብልናል፣ እና እንዳልኩት ትርጉም ባለው ሁኔታ የዲጂታል ኢኮኖሚ ግንባታውን የሚያግዝ ማዕከል ነው። የፍትህ ሚኒስትር ሀና አርአያ ስላሴ በበኩላቸው መሶብ ለብዙ ጊዜ በመንግስት ተቋማት የነበሩ የአገልግሎት አሰጣጥ ችግሮችን የሚፈታ መሆኑን ነው የተናገሩት። እዚህ ለገቡ ተቋማት በጣም ትርጉም ባለው መልኩ አገልግሎቶቻቸው እንዲያሻሽሉ ያደርጋል። ግን ከዛም በላይ ያለው ደግሞ ፋይዳ ሌሎች ተቋማት በያሉበት ተመሳሳይ የሆነ የአገልግሎት አሰጣጥ ማሻሻያ ማድረግ ይቻላል የሚለውን እና ደግሞ በአጭር ጊዜ በአግባቡ ከተመራ በጣም ትልቅ ለውጥ ማምጣት እንደሚቻል የሚያሳይ ነው። የሰላም ሚኒስትር መሐመድ እድሪስም መሶብ የአንድ ማዕከል አገልግሎት መንግስት ለሰው ተኮር አገልግሎት የሰጠውን ትኩረት የተግባር ማረጋገጫ መሆኑን ነው የተናገሩት። እስከዛሬ ድረስ በሀገር ላይ ያሉ የተለያዩ ተቋማት በራሳቸው ቦታ ላይ በመሆን አንድ ሰው አገልግሎት መማግኘት ሲፈልግ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ይኖርበታል። የወረቀቶች ጋጋታ፣ የሰው ኃይል ግልት የሚፈጠር ነው። ይህ የመሶብ የአንድ አገልግሎት ማዕከል አንድ ግልጋሎት የሚፈልግ ዜጋ በአንድ ቦታ ላይ የብዙ ተቋማትን ሰርቪስ ያለምንም ያልተንዛዛ ቢሮክራሲ አግኝቶ የሚመለስበት ሁኔታ ይኖራል። ህብረተሰቡ የመንግስት መብት የሆነውን ከመንግስት ማግኘት ያለበትን አገልግሎት በቀለል ባለ መንገድ ማግኘት እንዲያስችል ያደርጋል ና በሀገራችን ውስጥ በአገልግሎት አሰጣጥ ታሪክ ውስጥ እንደ ጥፋት ሊወሰድ የሚችል ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው መሶብ አገልግሎትን ከማዘመን ባለፈ ተጠያቂነትን ለማስፈን የሚያስችል መሆኑን ነው የተናገሩት። አገልግሎት መስጫ መስኮትነቱ ከህብረተሰብ ጋር የሚያገናኙን ትልልቅ ስራዎች አሉ። በመንግስት አገልግሎት ውስጥ አንዱም የጤና አገልግሎት ነው። በጤና አገልግሎትም በሁለተኛው ዙር የሚገቡት ተቋማት ውስጥ ነው። ስልጠናዎች እየተወሰዱ ነው። አሁንም የኛ ለዚህ የተለዩ ሰዎች ፈተና ይፈተናሉ። በጣም አቅማቸው ከፍ ያለ ለህብረተሰብ ትክክለኛ አገልግሎት ለመስጠት ዝቅ ብሎ የማገልገል ልብ ያላቸው ሰዎች የሚለዩበት ቦታ ስለሆነ ከዛ አንጻር ለጤናውም ደግሞ ከዚሁ ይዘን ነው የምንሄደው። ትልቅ ነገር ይኖረዋል ማለት ነው፣ ምን አይነት ነገሮችን አውቶሜት ማድረግ እንደሚያስፈልግ የማፋጠን የተጠያቂነት። ህብረተሰባችን በጣም ብዙ ነገር ጋር የአገልግሎት ጥያቄ ስላለው አገልግሎታችንን ከማዘመን አንጻር ዲጂታላይዜሽን ላይ በጣም ብዙ ትኩረት ተሰጥቶ የተሰራ ነው። ነገር ግን አፋጥኖ መተግበር እንደሚቻል በጥቂት ወር ውስጥ የታዩ ነገሮችን በምሳሌ ማስቀመጥ ብቻ ሳይሆን ቀምሮ ለህዝብ ማድረስ የሚቻልበት ሀሳብ ስለሆነ በዚህ አጋጣሚ በጣም ደስ ብሎኛል።